ባህላችሁን ማክበር ከቻላችሁ ሰው የደረሰውን የደረሰው ከእናንተ የበለጠ ስስታምነት ያለኝ እኔም ከእናንተ ያነስ እንጂ ይበልጣል። ግን ውበት የምትሰጠው ነገር ከባህሬ ዋጋ እና እሱን ጠጠል እፈልጋለሁ። ለትምህርት ቤቱ ከእናንተ ስም አምስት ሺህ ለእናንተ ደግሞ ሦስት ሺህ ብለህ አዛልኝ ያለች እሱን እሰጣለሁ። ሰው ይበላችሁ የብልጽግና የእድገት የተስፋ የራዬ ሁሉ ነገር የሚሳካበት ያሰባችሁ ሁሉ የምታሟሉበት ብሩህ ሀገር፣ ብሩህ አእምሮ፣ ብሩህ ጭንቅላት ያለው ተፈጥሮ እድላት ሀገር ስለሆነች በዚህ ውስጥ እናንተ በመፈጠራችሁ እድለኛ ናችሁ። አባይ በተመረቀ በማግስቱ አደይ አበባ በፈነዳች

የዘመን መለወጫ በዓል ምክንያት በማድረግ ከሃይማኖት አባቶች አሁን የምንገኘው ከሀጂ አንዋር አልቃሲም ቤት የእስልምና ጉዳዮች ምክር ቤት ሰብሳቢ ናቸው። ከሳቸው ቤት ነው ያለ ነው። ቀጣይ ደግሞ ኦርቶዶክስ ሀገረ ስብከት እንሄዳለን። ሀይሌ ሪዞርት ይደናል። ከከንቲባዎች ደግሞ እንሄዳለን። በዚህ በዓሉ መልካም እንዲወንድን ለመመኘት ነው። እናመሰግናለን።

እንቁ የት ነው የሚገኝ? እንዲያውም ምናልባት ወርቅም ብረትም ከመሬት ይወጣል አይደለም፣ እነዚህ ማድናት አለ። እንቁ ግን ከምንድን ነው የሚወጣው? ይህ አናውቅም አይደል? አዎ ገኖችኋል። እንቁ በተለይ በዚህ በነገስታቱ ቤት ከአራት ማዕዘን ላይ ወይ ማዕዘን ቦታ መሀል ላይ ሲቀመጥ ያምራል። በሁሉም እና እንቁ በጣም የጠራ በጣም ደስ የሚል ነው። ግን እንቁ የሚወጣው ከውሃ ነው። ከውሃ ደግሞ ሲወጣ በጣም ይገርማቸዋል። ኦፈ ብርጋና የምትባል አንዲት ወፍ አለች እና እሱ ወፍ የምትኖረው በውሃ ውስጥ ነው። እግዚአብሔር ስራ ሁሉ ድንቅ ስለሆነ የእግዚአብሔርን ስራ መመርመር አንችልም። ዝም ብለን ግን እናደንቃለን። ለዚህ እግዚአብሔር ቅዱስ ዳዊት ብሏል አይደል በለዞ ለእግዚአብሔር ግሩም ገብርከ ስራ ድንቅ ነው። በግል መዝሙር 65 ቁጥር 3 አካባቢ ነው። እና ስራው ግሩም ነው። እግዚአብሔር ድንቅ መሆኑን የምናውቀው በፍጥረቱ ነው። ከዚህ መካከል ደግሞ እንቁ እንዴት እንደሚገኝ ስናስብ ደግሞ እጅግ ይደንቀናል። እንቁች ኦፈ ብርጋና የምትባል ወፍ በባህር ውስጥ ምትኖር ነገር ግን ደግሞ መብረርም ትችላለች እና ባህር ውስጥ ደግሞ ስትኖር ይሄ አዝዋሪት የሚባል ታውቃለች። እንደዚህ ውሃ መርቶ የሚዞርበት እንዲያውም የሆነ እቃ ከገባም ዚያት ውስጥ አዝዋሪው ላይ ይገኛል ይባላል እና እዚህ አካባቢ ነው የሚገኝ ያችሁ እዚህ አካባቢ ስትኖር ብርድ ብርድ ሲላት ወደ ላይ ትወጣለች። ወደ ላይ ትወጣና ፀሐይ ትሞቃለች። ፀሐይ ስትሞቅ፣ ማህፀኗን ለፀሐይ ታስመጠዋለች። ማህፀኗን ፀሐይ ሲመታት ፀሐይ እንደመታት ነፋስ ሲመታት ነፋሱና የፀሐዩ ብርሃን ሲጋጭ በማህፀኗ እንቁን ትጠሳለች። ወደ ባህር መጣ፣ ያንን እንቁ ምን ትለዋለች ትጥለዋለች። እዚያ በኋላ ምናልባት በባህላዊ መንገድ አንዳንድ አባቶች አሳሲያ ጠምዶ የሆነ ነገር ያገኙታል። በዘመናዊ መንገድ ደግሞ ማሽን ለብሰው ያንን ሊያወጡት ይችላሉ። የእንቁን ውድነት በዚህ ልክ ከተረዳን አመጣጡ እንደዚህ ከሆነ እንቁጣጣሽ እንላለን አይደለም? ለምንድነው እንቁጣጣሽ እንላለን? መቼ ነው የተጀመረው? እንቁጣጣሽ እንግዲህ ታሪኩን እናንተ በስፋት ስለምታውቁት በተለይ ደግሞ የዚህ ባለሙያዎችም ስለሆናችሁ የባህልና ቱሪዝም ልጆች ሆናችሁ ይሄን ለእናንተ መንገር ለቀባሪ ማርዳት እንዳይሆንበት ንግሥቲቱና ንጉሱ ኢትዮጵያዊቱ ንግሥትና ንግሥተ አዜብና ንጉሥ ሶሎሞን በነ ንግሥቲቱ በነበራት ጉብኝት ባጭሩ በነበራት ጉብኝት ንጉሱም ደስ ስለተሰኘ ንግስቲቱም ደስ ስላላት እንቁ ለጣትሽ ብሎ ስጦታ ሰጣት። እንቁን አይተናል ላይ ያንን እንቁ ለምን ሰጣት ለጣቷ፣ እንቁ ለጣትሽ ብሎ ስለሰጣት ያ ለእኛ ለኢትዮጵያውያን ትልቅ ታሪክ ስለሆነ ታሪክነቱ ደግሞ ታሪክ ነው፣ ባህል ነው፣ ትውፊት ነው። ሃይማኖታዊ ይዘትም አለው። የሃይማኖታዊ ይዘት የንግስቲቱን የቅድስና ህይወትና የክርስትና ወደ ኢትዮጵያ መስፋፋት ስናስብ ሃይማኖታዊ ይዘት እንዳለው እንረዳለን። ታሪካዊ ይዘቱ ደግሞ ምርጥ ታሪካችን ነው። ከትውልድ ወደ ትውልድ እያስተማር ነው እየተማር ነው እየተረክ ነው እየተተረከልን የምናልፈው ታሪክ ስለሆነ እንጠብቀዋለን። ታዲያ እናንተ ብዙዎች ወጣቶችም ስለሆናችሁ በመላው ዓለም የሚኖሩ ኢትዮጵያውያን ታሪካቸውን መጠበቅ አለባቸው። ይሄ ታሪክ አመጣጡ ምንድን ነው? በእኛ ዘመን ይሄ ታሪክ ደከም ያለው ታሪክ ጉልበት አግኝቶ ኃይል አግኝቶ መቀጠል አለበት እንጂ በዚህ ዘመን ትውልዱ ከታሪክ እየራቀ የራሱን ታሪክ እየጣለ ሌላ ታሪክ እየፈለገ የራሱን ሀብት፣ የራሱን ጉልበት፣ የራሱን ማንነት የሚገልጽለትን ወደኋላ እየተወ ሌላ አዲስ ነገር መፈለግ የለበትም። ትውልዱና በተለይ እናንተ ይህንን ተጠቅማችሁ ታሪካችሁን ለሌላውም አሁን ከምትገልጡት በላይ እኛ በታሪክ ነው የምንነግራችሁ። እናንተ ደግሞ ካለባበሳችሁ ጀምሮ ንግስቲቱን መስላችሁ ነው እያስተዋወቃችሁ ያላችሁ። እና እናንተንም እግዚአብሔር ይባርካችሁ። ለዛሬ ዓመት በሰላም ያደርሰን። የቸርነቱን የቅርታውን ስራ ይስራልን እግዚአብሔር ማሳወካ ቅድመ ዓለም የነበረ አምላክ ትግራይ ደግሞ ዓለምን አሳልፎ የሚኖር ሰው ሊሆን ደግሞ የመጣ ለማለት ትናንት ዛሬና ነገ ማለት ነው። ቅዱስ ጳውሎስ ደግሞ ሲናገር ኢየሱስ ክርስቶስ ትናንትና ዛሬ እስከ ዘላለም ያው ነው ማለት ምንድን ነው ክርስቲያን ትናንትን ማወቅ ዛሬን መጠበቅ ነገን ደግሞ ማስረከብ ይጠበቅበታል። ባህል ትናንትና ማወቅ ማለት ማረቢያት ማለት እንዲሁ ነው። ቅድም ወጣችሁ እንደነገሩ ባህል አለ፣ እሴት አለ፣ ትውፊት አለ፣ ቅርስ አለ። እሱን መጠበቅ ይጠበቅብናል ማለት ነው እና እናንተን የሚያስጠብቃችሁ ማለት ነው ክርስቶስ ይጠብቅል

አባታችን መላከ ሁነታ መስጋና ለንሰት ያደርጉልናል። ወደሰ እናንተ ብዙ ይጠብቃል እና በተጠበቀብን ልክ ደግሞ አስተዋጽኦ ልናበረክት ይገባልና፣ ቅድም አባታችን ስለ እንቁጣጣሽ ወይም ስለ እንቁ ምንጭ መነሻነት በደንብ አድርገው አብጠርጥረው ነግረውናል። ይህንን በልባችን ጽላት ውስጥ አትመን ልንይዘው ይገባል። ማለት ሰሚዎች ብቻ እንዳንው ተግባር ነው እያጣና ያለ ሁነ ለዚህ ነው እናንተ ከቤተ ክርስቲያኑት ጋር ተቆራኝታችሁ መኖር የሚያስፈልገው። ለዚህ ነው ከቤተ ክርስቲያኒቱ ስትጠጉ ብዙ ስውር ነገሮችን ታገኛላችሁ። ብዙ ድብቅ እምቅ የሆኑ ምስጢሮች አሉ ቤተክርስቲያኑ በላይ እግዚአብሔር ይመስገን እና እግዚአብሔር አምላካችን ሁላችንንም በጨርነቱ ይጠብቀን፣ ሰላማችንን ያምጣልን። ህዝባችን ተቸግሯል። በችግር ውስጥ ነው እያለፈ ያለው። በእሳት ውስጥ ነው እያለፈ ያለው። ባለመግባባት ውስጥ ነው እያለፈ ያለው። ይህንን አለመግባባት ይህን ያጣነውን ሰላም እግዚአብሔር በዚህ በአስራ ስምንት ይመልስል። ሰላማችን የተረጋገጠ ይሁን አባቶቻችን ያቆይልን፣ በረከታቸው ይድረሳችሁ። እንግዲህ የብፁነታቸው ተወካይ ክቡር ሊቀስልጣናት የሀገረ ስበታችን ዋና ስራ አስኪያጅ ናቸውና በእሳቸው አማካኝነት የእሳቸው በረከት ለእኔ ማለ

በጣም እናመሰግናለን። እንኳን ደህና መጣችሁልኝ፣ እንኳን አደረሳችሁ፣ እግዚአብሔር ያክብርልን። በጣም የምናመሰግን እንግዲህ የጎንደር ባህል ማዕከል የጎንደር ውያን መገለጫ የሆነ ከትውልድ ትውልድ የሚተላለፍ ሕያው የሆነ ስራ ነው እናንተ የምትሰሩት። እናንተ እንግዲህ ከዚህ ቀደም በባለፈው ተደጋጋሚ ስራ ስንሰራ እንዳያችሁት ከእኛ በፊት የነበሩት ጎንደር ፋሲለደስ ኪነት የመሰረቱ ሰዎች የአባቶቻችንን ታሪካዊ የሆነ የሀገረ መንግስት ግንባታችን ጥበብ ነው እያስቀጠሉ ያሉትና ይህን ስንመለከት እናንተ ህያው ናችሁ።